የዛሬው ቀን ትንሽ ኢሞሽናልም የሚያደርግ ቀን ነው። በዚህ ልክ በሀገር ደረጃ ዘጠኝ ተቋማት ሜሞራንድም ኦፍ ኮኦፕሬሽን ሜሞራንድም ኦፍ አንደርስታንዲንግ አይደለም የትብብር ስምምነት ያደረጉበት ልዩ መድረክ ነው። እዚህ ላይ መገኘት ለእኛ እንደ ተቋም ትልቅ ክብር መሆኑን ለመግለጽ እወዳለሁ። ይህን ካልኩ እንግዲህ የዛሬው ቀን ሁለተኛ ልዩ የሚያደርገው የሲቪል አቪዬሽን ሰማንያኛ ዓመት እየተከበረ ያለበት ቀን መሆኑ ደግሞ ልዩ ያደርገዋል። የአቪዬሽን ሴክተሩን ለማዘመን ምናልባትም መግቢያ ላይ ሲገለጽ እንደነበረው ከአንድ ዓመት በላይ የወሰደ ንግግሮች ያሉብንም ክፍተቶች የማጥናት ስራ በጋራ ስናጠና ቆይተን ዛሬ ለፊርማ በመድረሳችን እጅግ በጣም ደስተኛ መሆኔን በተቋሚ ስም ልገልጽ ወዳለሁኝ። የዚህ ስምምነት ዋና ዓላማ አንደኛው የብሔራዊ ደህንነትን ከማስጠበቅ አንፃር ሀገራችን የናሽናል ሴኩሪቲ ስራዎችን በተበጣጠሰ መልኩ እየሰራን ማስጠበቅ እንደማንችል ተደራሽ ከማድረግ አንጻር አይነተኛ ሚና ይኖረዋል የሚል ሀሳብ ይዞ የተነሳ ነው። ሁለተኛው ከናሽናል ሴኩሪቲን ማስጠበቅ እንዳለ ሆኖ የቴክኖሎጂ ተጠቃሚነትን ማሳደግ ደግሞ ዋነኛ ፒላር ሆኖ የገባንበት ነው። ይህ እንግዲህ የኢትዮጵያ አየር መንገድ ግሩፕ ሁላችንም እንደምናውቀው ቴክኖሎጂን በመጠቀም የሚታማ ተቋም አይደለም። ቀዳሚውና ፓዮኒር የምንለው ነው። በሀገር ደረጃ ካሉ ትልልቅ ተቋማት ውስጥ ቴክኖሎጂን ተደራሽ ከማድረግ አንጻር ነገር ግን ከጊዜ ወደ ጊዜ የቴክኖሎጂ ተደራሽነት እየሰፋ ዘመኑ ደግሞ ኢመርጂንግ ቴክኖሎጂዎች እየመጡ የአቪዬሽን ሴክተሩ ኮምፕሊት ሽፍት ያመጣበት እንደሆነ ሁላችንም የምናውቀው ነው። በዚህ ምክንያት መቆጣጠር ማንችልበት እየሄድን ስለሆነ ይሄንን ለዛ የሚመጥን አቅም መገንባት ስለሚያስፈልግ ወደዚህ ገብተናል ማለት ነው። በዚህ ሂደት ውስጥ ኢንሳ ብቻውን የሰራው ስራ አይደለም። ምናልባት እኛ መሪነቱን ወስደን ኢኒሼት አድርገናል። በየተቋሙ ግን ስንሄድ ዌልካሚንግ የነበረ ምናልባትም ፕሬዘንት ስናደርግ ሀሳቦች እየተጨመሩበት እየዳበረ እዚህ የደረሰ መሆኑን ሁሉንም ተቋማት ላመሰግን እወዳለሁ። ቴክኖሎጂ እንታጠቃለን፣ እንገዛለን። ነገር ግን ቀጣይነቱ ብዙ አስተማማኝ እየሆነ የመጣ አልነበረ ወይ በላይሰንስ እየከፈልን ብዙ ጊዜዎቻችንን ለወጪ የሚዳርግ ጥገና ከሌለው ደግሞ የመተው አዝማሚያ የሚሆንበት ጊዜ አለ። ስለዚህ እንደ ሀገር የዲጂታል ካውንስል ተቋቁሞ የሀገር ውስጥ አቅምን ማሳደግ፣ ተቀናጅቶ መስራትን ፓዮኒር አድርጎ እየተሰራ እንደሆነው ይታወቃል። በዚህም የኢትዮጵያ አርቲፊሻል ኢንቴሊጀንስ እና የኢንፎርሜሽን መረብ ደህንነት አስተዳደር የካውንስሉ አባል እንደመሆናቸው ይህንን ቲም አቀናጅተው መሪነት ሚናውን ወስደው የቴክኖሎጂ ሽግግሩን እና ሀገር ውስጥ አቅሙን በማስቀረት ሂደት ውስጥ አይነተኛ ሚና ይኖራቸዋል። ሌሎች ተቋማት በየተልኳቸው ተቀናጅተን ትልቅ የሚባል ምናልባትም እንደ ሀገር ትልቅ ሽፍት የሚያመጣ ስራ ነው ብዬ በግሌ አምናለሁኝ። ይሄን በማድረግ ሂደት ባለሙያዎች፣ ተቋማት ብዙ እገዛን አድርገዋል። ዋናው ግን ይሄን ወደ መሬት አውርዶ ተናቦ ፕሮዳክቲቭ ሆኖ ውጤት ማምጣት እንደሆነ ታሳቢ ማድረግ ያስፈልጋል። እንደሚታወቀው ሜሞራንደም ኦፍ አንደርስታንዲንግ ብዙ ጊዜ እንፈርማለን። ወደ መሬት ማውረድ ላይ ግን ጋፖች ነበሩ። ይሄን ልዩ የሚያደርገው ጥናቱን ቀደም ብለን የጀመር ነው። ስለዚህ ወደ መሬት ለማውረድ አንደኛ፣ ቅድም ሲገለጽ እንደነበረው የተጀመሩ ኢኒሽቲቭዎችን አቀናጅቶ ወደ አንድ የማምጣት ስራ ተጀምሯል። ይህንን ወደፊት እየወሰዱ ውጤት ማምጣት ይጠበቅብናል የሚለውን ለማንሳት ነው። በዚህ ሂደት የተጠቀሱት ዘጠኝ ተቋማት ባለሙያዎችን የመመደብ ከዚህ በፊት የነበረውን ትብብር አሳድጎ ወደ ውጤት የማድረስ ሂደት ላይ ሁሉም እገዛ እንደሚኖረው ተስፋ አድርጋለሁ። አመሰግናለሁ።